መጀመሪያ እንግዲህ ፈጣሪ አንድ ሳምንት ተጨማሪ እድሜ ሰጠን። ለዚህ ላደረሰን ምስጋና እናድረስ፣ እናመስግን እናመስግን። ዋናውን ነገር ከፈጣሪ ምስጋና በኋላ እንኳን ደህና መጣ፣ እንኳን ደስ አለ በእንግሊዝኛ ነው፣ ኮንግራጁሌሽን አብሮጁሌሽን ደስ ብሎኛል። ደስ የሚል ነው። ትልቅ ነገር ነው። ይገባሃል። ትልቅ ነገር ነው። ቦታው ላይ በጣም በጣም ትልልቅ ሰዎች ነበሩና ፕሮግራም አቅርቤ እንጂ ፕሮግራም ሆኛ እና እንደውም መጨረሻ ላይ ስላመሰገናችሁኝ አዳምጣለሁ ብዬነው ትንሽ ችግር ነበር። ለማንኛውም በዚህ ፕሮግራም ላይ ከነጋሽ ማህሙድ ጋር፣ ከጀግኗ አትሌት መሰረት ደፋር ጋር፣ ከጋሽ መስፍን ኢትዮጵያ አየር መንገድ ጋር መሸለም ለእኛ ክብር ነው። በድጋሚ ለእነዚህ ጀግኖች እንኳን አደረሳችሁ። ያው እንግዲህ ሰይፉ በኤቢኤስ ከአሜሪካን ጉዞ በኋላ ተመልሷል። ጥሩ ጊዜ የነበረን በአሜሪካ ለፕሮግራሙ አዘጋጆች ከልብ እናመሰግናለን። ሌሎችም እንደዚሁ ጀግኖች ወደፊት እንዲሸለሙ ጥቆማ እናቀርባለን። እኛም የተሸለምነውን መታሰቢያነቱን አድርገናል ለህዝቡ እ እንዴ ለተመልካቹ ሁሉ ሰተነዋል። ሌላው እንግዲህ እንዴት ነበር ሳምንቱ? ያው ባሳለፍነው ሳምንት በተለይ በዚህ አጋጣሚ መነሳት ያለበት የተቀዳሚ ሙፍቲ ሀጂ ኡመር ድሪስ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ከዚህ ዓለም በሞት መለየት ለመላው የሙስሊም እምነት ተከታይ ለመላው ኢትዮጵያውያን ከባድ ሐዘን ነበር። በዚህ አጋጣሚ እንግዲህ ከተቀዳሚ ሙፍቲ ሀጂ ጋር በተለይ በመቀዶንያ ገቢ ማሰባሰቢያ ጊዜ እሳቸውን የማግኘት አጋጣሚ ነበረኝ። እንደምትመለከቱት ይህ ለታሪክ አብረን ከተነሳናቸው ፎቶች ማል ያስቀረ ነው ነው በጊዜው ተቀዳሚ ሙፍቲ ሀጂ ኡመር እድሪስ ሰሚት ሰባ ሁለት ያለው ስቱዲዮ ፣ ቀጥታ ገቢ ማሰባሰቢያ የሚሰራጭበት ስቱዲዮ እንደሚመጡ ሲነገረን እረ አራት ደረጃ ነው አዲስ ህንፃ ስለሆነ ገና ሊፍት እየተገጠመ ነው አልናቸው፣ እና የማስታውሰው አይ ምንም ችግር የለም፣ ለያዛችሁት በጎ ዓላማ አራት ፎቅ ምንም ማለት አይደለም እወጣለሁ መጥቼ ብለው ፈገጋስ ብለውን መጥተው እንግዲህ ለሰዓታት ቁጭ ብለው መላው ኢትዮጵያን እሳቸውን የሚወድ ለመቅዶኒያ እጁን እንዲዘረጋ ያደረጉ በጣም ልበ ቅን ሰው ነበሩ። ለቤተሰቦቻቸው፣ በአጠቃላይ ለመላው ኢትዮጵያውያን ሰይፉ በኤቢኤስ መጽናናትን ይመኛል። ከዳግም ሐዘን ይሰውረን። ሌላው እንዴት ነው? ባሳለፍነው ሳምንት ምን አዲስ ነገር አለ? የብዙዎች መነጋገሪያ ነበር። በተለይ የወታደር ልብስ የለበሱ ሰዎች ዘረፋ ሊፈጽሙ ሲሉ አባሮ የያዛቸው ሳጅን ፋንታሁን ፋዘር እንዴት ነበረ? ምናልባት ያልሰማችሁ ያላያችሁ ካላችሁ ቪዲዮና ፎቶን እስኪ ልጋብዛችሁ። ይህንን ዜና ታዲያ አዲስ ፕላስ ላይ ካቀረብን በኋላ ብዙዎች አስተያየት የምንሰጡ ሳጅን ፋንታሁንን እባክህ አቅርበው አላችሁኝ፣ ግን አፈላልጌ ላገኘው አልቻልኩም። ባለህበት ሆነ ሳጅን ፋንታሁን አለምነ፣ ሁሉም አክብሮሃል፣ ወዶሃል። እኛም እናመሰግነዋል፣ እናመስግነው። አለሁ አለ እንደ ሳጅን ፋንታሁን ሰላም ነው፣ እግዚአብሔር ይመስገን። ያው እንግዲህ በአክብሮት እና መሰግናለን አይደል? ለሳጅን ፋንታሁን ብዙዎች እንግዲህ ሳምንቱን በተለይ አንተን ሲያሞግሱ ነበር። የሳምንቱ ምርጥ ጀግና ተብለሃል። አይገባውም? ይገባዋል። ሳጅን ፋንታሁን ፋዘር፣ ብዙዎች እንደውም አባቱ ነው ወይ ይበስም መመሳሰል መመሳሰል። በትራፊክ ፖሊስነት ምን ያህል ጊዜ? 8 ዓመት 8 ዓመት። ብዙ ጊዜ ካሜራ ነገር የያዘው ነገር ነው አደባባይ ላይ ሲወጣ የሚታወቀው እንጂ ብዙ ጊዜ እንዲህ አይነት ነገሮች በተለያዩ ቦታዎች ላይ ሊከሰቱ ይችላሉ። ያንተን ለየት ያደረገው እንግዲህ ወታደር ልብስ ነው አስመስሎ አዎ፣ ወታደር ልብስ አስመስሎ ነው። አስመስሎ አዎ። ግን እንዳየሁ ልብሱን፣ አሁን ፌክ እንደሆነ አውቀሃል አንተ? እንዳየሁ ሳያቸው፣ አስመስሎ ነው የለበሱት እነሱ ወታደር አይደሉም ማለት? አይመስሉም፣ አይመስሉም። አዎ፣ ምንድን ነው የተፈጠረው? እስኪ ንገረን። አንተስ ጉዳዩን እንዴት በዚህ ደረጃ ወንጀለኞች መሆናቸውን አውቀህ ልትይዛቸው ቻልክ? እነሱን ወንጀለኛ ብዬ የገመትኳቸው እንዳጋጣሚ በምድብ ላይ ተመድቤ እያለሁ ወደ ዣክሮስ አካባቢ ዩኒቲ መጣተፈ ተላምዶ ተራምዶ ከተዋርከት ተብሎ የሚጠራው ቦታ ላይ ምድብተኛ ነበርኩና እዛ ላይ እያለሁ ባልደረባ እታች ቪዥን አካባቢ አለ እዚያ የተመደበው ሰውን ገሎን የመጣል ቀጥታ በሬዲዮ ገሎ ሲል እኔ ደነገጥኩና መንገድ ሙሉ በሙሉ ነው የዘጋው። አጠቃላይ በዋናው መንገድ ሙሉ ዘጋው። ወንጀለኛን ለመከታተል ማለት ነው። ልክ እዛ ዘግቼ እየተከታተልኩ እያልኩ እያለሁ ወንጀለኞች በእግራ ከታች ላይ ወጡት። ምክንያቱም ይታወቃል ህጋዊ ቢሆኑ ህጋዊት መንገድ አይሄዱ። ቪትስ መኪና ናት፣ ቪትስ መኪና ናት ኮድ 2 ቢ። ልክ እዛ ላይ ቆመ እያለሁ ፊት ለፊት በእግራ በግራሽ ሲመጣ ቆም ሲል ምታኛ ነው የሆኑት። እኔ ላይም ቃጥታ መጡ። አዎ ሊገጩ ሊገጩ እኔ ላይም ገቡ ሲገቡ ዘለልኩ አመለጥኩ። ሁኔታውን ሳይ አልተመቸኝም። ሞተር አጠገብ ያለ ሞተርን አስነሳውና ሳይራን እያረኩ ተቀጠልኩ። በግራ ቅጠጨን የነዱት መኪና እየገቹ ምን እያሉ ሄዱ። ልደርስ ሲል መኪና ገምታ ገቼ ራሱም እግሩን ሰበረ። መኪና በግራ ቅጠጫ ንትን መንገድ አካፋ ያለችና እሷ ላይ እግሩን ሰበሩ። ልክ ደርሼ ተሰብሮ መኪና ካቆሙ በኋላ ውረዱ አልኳቸው። ሚሊታሪ ያስመስሉን ለብሷል እንግዲህ ሚሊታሪ የለበሰ ሰው ይህን ያህል ወንጀል ሰርቶ አይሄድም፣ ይቆማል። ህጋዊ ቢሆን የሆነ ድርጊት ተገጅቶ ቢሆንም ሊቆም ይችል ነበረ። እነሱ ግን እንቢተኛ ሆኖ ስለሄዱ ደረስኩ። ውረዱ አልኳቸው። ቀጥታ ምንድነው ያሉት? አትይዘኝም፣ ሰራዊትንን አትይዘኝም፣ ሚሊታሪን የለበስ ነው አሉ። አይ፣ እንዲህ ማለት አችልም እያልኩ ቀጥታ እግራዎች በእግር መሮት ጀመሩ ጀመሩ ሮት ሲጀምሩ ሩጫውን ሲጀምሩ፣ እኔም ተከትዬ ሮጥኩ እነሱ ጋር። ህዝብም ደነገጠ። እነሱም ሚሊተሪ ለብሰዋል፣ ፊት ለፊት እየሮጡ ነው። እኔም ተከትዬ እየሮጥኩ ነው። ከዚያ በኋላ የሆነ ጥቂት መንገድ እንደ ሮጥን፣ እኔ ሁለቱ ላይም ደረስኩ። አንደኛው ወደ ሰው ቤት ግሮሰሪ ይገባ፣ ሁለተኛው ተጠርጣሪ ማለት ነው። አንደኛው ተጠርጣሪ እዚያው ያዝኩ። ልክ እዚያው ከያዝኩ በኋላ ህዝቡ ምንድነው አለ አይ ወንጀለኞች ናቸው አል ልክ ለህዝቡ እንዲረጋጉ ወንጀለኞች ናቸው ሲለው ያኛውን ቤት የገባውንም ይዘውጣ ውስጥ ቆለፉበት ኩሽና ውስጥ ነው የገባ ኩሽና ቤት ወጥ የሚሰሩበት ቦታ ቀጥ ተገባ ገቢ ሆነ ገባ እዛም ሰው ደንግቶ የነበረው ተመልሶ ሄደ ነው እንዲህ ብሎ ቆለፈበት እዚያው እያለ እኔም ጥሪ ሰው እንዳጣ አውጥቶ ይዞ መጡ። ያኛውን ግን እጄኔ ወሰዱ። መሳሪያ ግን አልያዙም ነበረ። እንደገጠመ የሆነ መሰሪያ ሊይዙ ማለት ከህዝቅ በኋላ ነው መሰሪያ ለመያዙ ያወቅኩ እንጂ መጀመሪያ ግን ስሜታዊ ነው የሆንኩ። እዚያ ላይ ሰው ጎድቷል ሲባል ስሜታዊ የሆንኩ ለምን እዛ ላይ ሰውተ ጎድቶ ከሆነ ሰው ገሎ ነው የሚባለው ነገር ይሄ ነው ቀጥታ ለእኔ የመጣልኝ። ግን መኪናውን የሆነ ሴት ነበር የምታሽከረክረው፣ እሷ ላስገድደው ነው መኪናውን የዘረፉት ነው የተባለው አደለ ትክክል። እዚህ ላይ ነው የደረስኩ። ከያዝኩ በኋላ መራጃውን ደረስኩ ምንድነ የተባለው

የሴትዮን መረጃ ብዙም አላገኘው። ለማንኛውም ግን ንብረቷን በተመለከተ ተሯሩጦ እነዚህን ወንጀለኞች እጃቸውን አንገታቸውን ይዞ ያው ለሕግ አቅርቧል። ለሳጅን ፋንታሁን እንዴት ነው የሳምንቱ? አይ በጣም ደስ ይላል። ብዙዎችም ሲጠይቁ ነበረ። እንዲህ አይነት ጀግኖች ሲኖሩ ወደፊት ማምጣት ጥሩ ነውና ሌላም ጀግና እንዲፈጠር ያደርጋል ያገባኛል ስሜት ሰርተው የሚበሉ ሰዎችን ማበረታታት አለብን። እንዲህ ደግሞ የተለያዩ ድራማ እየሰሩ በፕሮዳክሽን ኮስት የሚዘርፉትን ደግሞ አጋልጦ ይዞ ለህግ ማቅረብ እንደነ ሳጅን ፋንታሁን አይነት የጀግና ልብ ይፈልጋል። ለሳጅን ፋንታ ነው አለምነህ በድጋሚ ባካችሁ ምስጋና። አሁንም በዚህ ትቀጥላለህ? እቀጥላለሁ፣ ምክንያቱም ለህዝብ ነው። አዳራዊን ተቀብዬ ነው የወጣው ለህዝብ ማቆም አለብኝ። ምክንያቱም ግዴታ የምን እንጀራም ነው። ህዝብ ማለት ሀገር ነው። ህዝብ ሲኖር ነው እኛ የምንኖረው። ይህ ሚሊታሪ ህዝብ ስለሆነ ለህዝብ እኔ ዛሬ ምናገም ማለት አልተሳሰም ህይወጥ ምክንያቱም እነዚህ ሰዎች አስመስሎ ለብሷል ሚሊታሪ የለበሱት መሳሪያ ሊይዙ ይችላሉ፣ ሊጎዱም ይችላሉ። ምክንያቱም እኔን ጎድቶ ለህዝብ ነሰብ ይወጣ ምንም ችግር የለውም። ምክንያቱ በስም ሚሊታሪ ለብሶ በስም ሊያለ ሰራዊትን መሰደብ እኔም እሷት ከፍዬ የሌሎች ነጻነት በኋታ ህዝብ በሰላም ወጥቶ እንዲገባ ባርክ እኔ ምንም ምንም አይሰማኝም። የአዲስ አበባ ፖሊስ ባልደረባው ሳጅን ፋንታሁን አለምነህ ስለሰራው ጀግንነት በድጋሚ ምስጋና ይገባዋል ለማለት ነው። ጀግንነትን ካዩ በኋላ እንደው ለጀግናማ ትንሽ ነገር ይገባዋል። ያው ትልቅ ነገር ቢገባህም ግን የስጦታ ትንሽ የለውምና ሎሚያድ ሱፐርማርኬት ታያትና ሱፐርማርኬት እንግዲህ ለብዙዎች ግልጋሎት በመስጠት ይታወቃሉ። ለሳጅን ፋንታሁን አለምንህም የሃምሳ ሺህ ብር ጊፍት ካርድ አበርክተውልሃል። እንኮራብሃለን ብለው ያው እንግዲህ ባላችሁት መሰረት ሳጅን ፋንታሁን እዚህ ነው። ፋዘርን አመስግናችሁ ሸኙልኝ። ከዛ ውጭ እኔ ዞር ባልኩበት አንድ ሳምንት ምን ተፈጠረ? አገሩ እንዴት ነው? ሰላም ነው? ሁሉ ነገር ቅኝት፣ ማን እንዴት ነው የሰቀላችሁ ነው? በደምብ እየጠበቅህ ምን እየጠበቅህ አገሪቷን ወታደሮ ደስ ይላል። ምን ነው ሳቅሽ? መልዕክት አልጠበቅሽም እንዲያ። ለነገሩ ያው እንግዲህ ብዙ አዳዲስ ነገሮች ተፈጥረዋል። እኛም ምንደው እስኪ የተለያዩ ተመልካቾች ፕሮግራም እንዳይደርቅ የተለያዩ ነገሮችን ይልኩልናልና፣ በእኛ ሙዴ ተያዘውን አይታችሁታል። እንዲ በእኛ በሴፉ በኢቢኤስ እና በቅኝት ባንድ አይታችሁታል። ያዙእ ለዚህ መልስ ይስጡ። መጀመሪያ እ ሰላም ሰላም አድማጮች፣ እንደምናላት ማስጫ ነው። ዛሬ ሰይፍሻ በሰፈራችን እየኳተነች ትገኛለች። አብረሽ አዎ፣ እንደምንመለከተው የአህያ ቆዳ ከከተማው ጠፋ። ሰይፉ ላይ ለመቅረብ ሰው ይዟል ወረፋ። የተባልግላ አንዴታቸው ማለት ይገኛል። ሜሲና ሮናልዶ እኮ ነው ሾው ላይ ያልቀረቡት። አዎ፣ እንግዲህ ቅኝት ባንዶች እሱንም ተከትለው እየኳተኑ ይገኛሉ። እሱ ሲሄድ ይሄዳሉ። እሱ እያለች ማሳዘነኛ ብረ ተሸክሞ የከበደ ነው የሚመስለው። የማንም ቤት እንደሚፈልገው አልታወቀም። የሚገርም ነው እኮ ምን አይነት መላጣ ነው ፀሐዩ? እራሱ ባስኬት ቦል ሜዳ ነው የሚመስለው። በነገራችን ላይ የፕሮግራማችን ስፖንሰር ማበጠሪያ ነው ሰይፍሻ። እንግዲህ መረጃ ስታበጥር እንጂ ብዙም ፀጉር ስታበጥር ተመልክተና። እንግዲህ በመልሶ ማጥቃት ወደኛ እየመጣ ይመስላት ሰይፍሻ፣ ወደ እኛ እየተጠቃ እኮ ነው አብረሽ። ማንን እየፈለገ ነው? ጣቡኛ ጋር ነው መሰለኝ የመጣው። ስፖንሰሩ ማበጠሪያ ነው እና አሪፍ ነው ግን ኮቅኝት ባንድ ሙሉን የኳተኑ ይገኛል ባለጸጉር ነው ቢሰጠን አሪፍ አይደለ? ድራመሩ በተለይ ተብልሃል፣ መልስ ምታለ። ያው እንግዲህ በተባለው መሰረት ዛሬም አሪፍ አሪፍ እንግዶች አሉ። እዚህ ፕሮግራም ላይ ዱላ ከያዙ በኋላ ሜሲና ክርስቲያኖ ሮናልዶ ራሳቸው ይመጣል። እነሱ ናቸው የሚቀሩት። ለማንኛውም ዛሬም አሪፍ አሪፍ እንግዶች አሉ። እነሱን ከማቅረባችን በፊት ግን የተለያዩ ተመልካቾች ፕሮግራሙ እንዳይደርቅ ይህን ይልካሉ። ለምሳሌ ባሳለፍነው ሳምንት የኬንያው ፕሬዚዳንት ሁለት ሴት ልጆች ማግባታቸው ይፋ ሆኗል። ማግባታቸው አይደለም፣ ለየት የሚያደርገው ሁለቱም ሴት ልጆቻቸው የሩት ያገቡት ናይጄሪያውያን ናቸው። እና እንዴት የኬንያ ፕራይም ሚኒስትር ጠቅላይ ሚኒስትር ሆነው ሴት ልጆቻቸውን የናይጄሪያ ወንዶች ያገባሉ ተብለው ሲጠየቁ ምን ቢሉ፣ ጥሩ ነው ይመስለኛል። የእኛ ወንዶች ቀርፋፋ ናቸው ወይንም አይናፋር ናቸው። ስለዚህ አሁን ናይጄሪያና ኬንያ በምንም አይነት መንገድ አይጣሉ፣ ምክንያቱም ተዛምደዋል። እንደኛ ነገር ኧረ፣ የጅቡቲው ጠቅላይ ሚኒስትር ሴት ልጅ የላቸውም ምን ለመግለጽ ቦርድ ውስጥ ይፈልጋል። እስኪ አፋቅረናል። የሩዋንዳው ላይ ምን አሰብክ? ቆንጆ ሴት ልጅ አላቸው፣ ራስታ ናቸው። እኔ ግን ምን አሰብኩ ከአልሲሴ ሴት ልጅ ጋር አንድ ነገር አድርገን በአባይ ጉዳይ ላይ የምንወዛገበው ነገር እንደ በቤተሰብ ጉዳይ ቢፈታ ለዚህ ደግሞ አደራው የመልእክተ ነው። ወንድ ያላቸው ከዛ በኋላ ሲጋቡ የዳቦ ስሟ ናይል ወር

አዲስ ሀገር ጋር ያለን ግንኙነት እንዴ? በጋ ብቻ ሰርጋቸው ላይ አብሮን። አዎ በቃ ይታየኛል። አዎ ጥሩ ነው። ብቻ ጀለባውን ለብሶ። ሌላው በሰኞ ዕለት በአለም አቀፍ ደረጃ ያጋጠመው የኢንተርኔት መቋረጥ፣ አዎ ሰምታችኋል። ስራ ሰው የለም። አዎ ብቻ አይደለም እግር ኳስ ጨዋታ ላይ የራሱ ቫር ማየት አልተቻለም። እሱ ብቻ መሰላችሁ? የስማርት የሚባሉ አልጋዎች አሉ፣ በኢንተርኔት የሚሰሩ። ዝም ብሎ ሲታጠፉ እና ሲዘረጉ በተኛ ገብቶ በዛው ቂጣውን ያደሩት ድሮ በጣም አስቸጋሪ ነው። ይሄ በተለይ ኢንተርኔትን መሰረት ያደረገ ነገር የሆነ ነገር ሲፈጠር በቃ እና ለማንኛውም ባካፕ ያስፈልጋል። ኢንተርኔት ብቻ ተማምኖ እንዴት ይሆናል? ሌላ ነገር ለምሳሌ፣ ሁሉም ነገር ዲጂታል ሲሆን በመዝገብ በወረቀት የተያዘው አውጥተህ የምትጥል ከሆነ አንድ ቀን ጨለማ ሆኖ የያዝከው ሰነድ ሁሉ ሊጠፋ ይችላልና ከዚህ ሰውር ነው። ዛሬ ደስ ደስ የሚል እንግዶች አሉን። በነገራችን ላይ ከአሁን በፊት በዚህ መዝናኛ ዝግጅት ቀርበው ነበር አይነ ስውር ሶስት ልጆችን የወለደችዋ ቲጂን ታሪክ ታውቃላቸዋል። የሰይፉ ኢቢኤስ ተመልካቾች ለቲጂና ለልጆቿ ያደረጉት ለየት ያለ ጉዳይ አለ። ቲጂ ትመጣና ትነግረናለች። አፍሪካ ድንቃድንቅ ላይ የሚያሰፍር አዲስ ጉዳይ አላቸው። በቤተሰቡ ዙሪያ አዲስ ፊልምም ተሰርቷል። በዚህ ጉዳይ ላይ ቲጂ እና ልጆቿ የሰይፉ ኢቢኤስ እንግዶች ናቸው። በእናታችን እስኪ ልዩ የመዝናኛ ዝግጅቱን ሳቅ፣ ጨዋታ ብቻ አይደለም። በዚህ የመዝናኛ ዝግጅት ላይ የጽድቅ መንገድ ላይ የቆሙ ደግሞ ሌሎች ችግረኞች አሉ፣ የታመሙ አልገያዙ የነሱን ደግሞ ቪዲዮች አይተን እንመለስ። ታሪክ ሰርቶ ታሪክ የጻፈ ውድ ጀግና የጦር ሜዳ ጀብድ ሜዳ ተሸላሚ ዛሬ ግን በደረሰበት ህመም ከፊታችሁ ቆሟል። በሰው ልጅ ህይወት ውስጥ ወጣትነት ትልቅ ዋጋ አለው። ያ ዋጋ በጊዜው ለሀገር ተከፍሏል። አሁን ግን ከጊዜ በኋላ እግሩ ላይ በደረሰበት የአጥንት መሳሳትና መበስበስ እየተሰቃየ ይገኛል። ይህንን የሀገር ባለውለታ የሆነን ሰው ብድሩን የምንመልስበት የምንከፍልበት ጊዜው አሁን ነው። ሕክምናው በሐኪሞች በታዘዘው መሰረት ከአንድ ሚሊዮን ብር በላይ ወጪ ስለሚያስፈልገው እናንት ደጋግ ኢትዮጵያውያን ይህንን ጀግናችንን የበኩላችሁን ድጋፍ እንድታደርጉ ጥሪያችንን በኢትዮጵያችን ስም እናቀርባለን። ይህን ወንድማችንን ለመርዳት እኛ አብሮ አደጉ ወንድሞቹም እና ኢትዮጵያኖች እንድተባበሩ በእግዚአብሔር ስም እንጠይቃለን። የጠላትን ከባድ መትረየስ አፈሙዝ መዝጋት አለብን። የኢትዮጵያ ህዝቦች፣ አንዱን ልጄ አድኑልኝ አድኑልኝ። አንድ ነው ልጄ አንድ ነው። ወንድማቹ ታምኛል ራፌል ሌንሲሳ ባላለሁ እስከ ማስተርስ ድረስ በመጣኒያ ተምር ያለው ታኒታ የተሰኘ ችወጥልቦለ ለማበረከት አብቻ አለው የታመምኩትም ህመም ሆችኪን ሊምፎማ የደም ካንሰር አይነት ነው። ባለፉት ጥቂት ወራት ውስጥ አገር ውስጥ ሕክምና ሳደርግ ቆይቻለሁ። ድጋሚ ህመሙ አሞኝ ውጭ አገር መታከም አለብ ስለተባልኩ የተጠየቀውም ከአምስት ሚሊዮን ብር በላይ ስለሆነ የእናንተ የደጋግ የኢትዮጵያውያንን እጅ ለመነመን እና ለመጠየቅ ነው። እጃችሁን ተዘረጉልኝ ዘንድ እማጸናችኋለሁ። ሰላም ውድ ኢትዮጵያውያን፣ እንዴት አላችሁ? ስሜ ማሮ ላምሮ ይባላል። የምኖረው በባህር ዳር ከተማ ነው። የቤተሰብ አስተዳዳሪ ሲሆን ሁለት ልጆችን አዛውንት እናቴን እና ባለቤቴን የማስተዳድረው በመንግስት ተቀጥሬ በማገኘው ደሞዝ ነው። ነገር ግን ከ2006 ዓ ም ጀምሮ የሄፓታይተስ የጉበት ቫይረስ በሽታ ተገኝቶብኝ ሕክምናዬን በሀገር ውስጥ በባህርዳር ፈለጋዮት ሪፈራል ሆስፒታል በባህርዳር ዩኒቨርሲቲ ጥበበጊዮን ስፔሻላይዝድ ሆስፒታል በጥቁር አንበሳ ሆስፒታል እና በቅዱስ ጳውሎስ ሆስፒታል ስከታተል ቆይቻለሁ። ቢሆንም ግን በ2017 ዓ ምት የባህርዳር ዩኒቨርሲቲ ጥበበጊዮን ስፔሻላይዝድ ሆስፒታል የጉበት ንቅለ ተከላን እንደሚያስፈልገኝ የሐኪሞች ቦርድ ወስኖ እሱ ተጽፎልኝ ይገኛል። ይሁንም ግን ህክምናውን ለማድረግ የሚያስፈልገው ገንዘብ ከአምስት ሚሊዮን ብር ያላነሰ በመሆኑና ይህንን የህክምና ወጪ በእኔ አቅም መሸፈን ስለማልችል ውድ ኢትዮጵያውያን በፈጣሪ ስም ህይወቴ እንድታደጉልኝ ይጠይቃቸዋሉ። ብዙ ደጋግ ኢትዮጵያውያኖች አሉ። ሃይማኖታቸውን፣ ጾታቸውን ወይ ደግሞ አይደለም የሚያዩት ሰውነታቸውን ብቻ ነው። የታመሙትን በማገዝ የጽድቅ ስራ ይሰራሉ። ለእነዚህ የሰይፉ ኢቢኤስ ተመልካቾች አሁንም ዝቅ ብለን እናመሰግናለን። አላህ ይስጥልን፣ እግዚአብሔር ይስጥ ብለናል። ያው መተናል። እንግዲህ ነቃ ነቃ እያለ ነው እንግዶቹ ይመጣሉ፣ ሳቅ ጨዋታው ይደራል፣ ተመልካቹ ደስ ይላል። በነገራችን ላይ የተመልካቹ ጭብጨባ እንዴት ነው? ከዚህ ጭብጨባ ጀርባ ቻኖሊ ኑድልስ አለ። ቻኖሊ ኑድልስ ባሉት ቅርንጫፎች በአጠቃላይ ቻኖሊ ኑድልስ ሀዋሳ ሁሉ አዲስ ቅርንጫፉን ከፍቷል፣ ቆንጆ ምግቦችን ያዘጋጃል። የሰይፉ በኤቢኤስ ተመልካቾች በቃ እንዳይደብራቸው እያደረገ ነውና ለቻኖሊዎች በእናታችሁ። እንደደ ቅኝት ባንድ ዝግጁ ነው፣ እንግዶቹ ዝግጁ ናቸው። ሁሉ ነገር ኦኬ ነው። ከመልእክቶች በኋላ ሁሉም ነገር ይቀርባል። በያላችሁበት ጥሩ ጊዜ ቅኝት